በእነዚህ ሁለት ሰዎች ዙሪያ የተሰማኝንና ካየነው ቪዲዮ እኔ የተረዳሁትን ነገር ልንገራችሁ። በመጀመሪያ ጋዜጠኛው ቪዲዮ እንዲታየልህ ቪዲዮ ቫይራል እንዲወጣ ብለ ምን ያህል ጥግ ድረስ እንደሄድክ እኔ በግሌ ታዝቢያለሁ። አንደኛ ከቨሩ ላይ ያረከው ምንድን ነው? ማን ነው በዚህ ማጭበርበር፣ ማንን ነው ተጠያቂ የምናደርገው? ብለ ጽፈሃል እና ከሁለቱ አንዱን እንዳጭበረበሩ፣ በረበሩ አደርገህ ነው ከበር የሰራበት ሌላ ሰውየው ባላደራው የሚባል ልጅ ስልክ ሰጥቶኛል። ባላደራው የሚባል ልጅ ቪዲዮ የረዳኝ እሱ ነው ያገኘኝ እሱ ነው እያሉ ደጋግሞ ሲነግሩ ሲነግሩህ ለአንተ አንተ እርግጠኛ ኖት እያልክ እየደጋገምክ ትጠይቃቸው ነበር። ከዛ በተጨማሪ መልእክተኛው ላይ ነው እና፣ ምናልባት አላውቅም፣ እነዚህ ሰዎች አንድ ናቸው ወይ የተለያዩ ናቸው የሚለውን እኔ አላውቅም። በተጨማሪ እነዚህ ሰዎች አንድ ሊሆኑ ይችላሉ፣ አላውቅም ምናምን እያልክ ሰራ። ኦኬ፣ አንተ አንድ እንዳልሆ ሊሆኑ ላይሆኑ ይችላሉ ብለህ ገዝ ልታደርግ ትችላለህ። አሁን ይህን ቪዲዮ ለምታዩ ሰዎች መቶ ፐርሰንት እርግጠኛ ሆኜ ልንገራችሁ፣ መልእክተኛውና ባላደራው አንድ አይደሉም። ለምን መልእክተኛውን አውቀዋለሁ? ባላደራውን ባላቀውም የሆነ ቀን የሆነ ቪዲዮ ላይ አይ ቪዲዮ ሳይሆን፣ እንትን ምንድነው ስሙ የቲቪ ቻናል አላስታውስም ምን ቻናል ላይ እንደሆነ ቀርቦ ድምፁን ሰምቸዋለሁ። ስለዚህ የመልእክተኛው ድምፅ አውቀዋለሁ፣ የባላደራውን ድምፅ ለይቸዋለሁ። አንድ እንዳለ ሆኑ፣ እርግጠኛ ሆኑ። አንተ ግን እኛ ላይ ምን እንዲገባ እናደረግ እነዚህ ሰዎች አንዲሆኑ እንዴ አልክ አንድ ሁለተኛ ማን ነው በዚህ ጉዳይ ተጠያቂ? ማጭበርበር ደርሶባቸዋል ወይ? ባላደራው ነው ወይ መልእክተኛው ነው? ከሁለቱ አንዱ አጭበርብረዋል ብለን እንድናስብ አደረክን እንጂ ልቦናህ በደንብ ያውቀዋል። እኔ ከኢንተርቪው ባላደራውም መልእክተኛውም ገንዘብ እንዳላጭበረበሯቸው እርግጠኛ ሆኛለሁ። ፕላስ ይኸውልህ ስልክ ባላደራው ጋር መደወል አልነበረብህም። ስልክ ባላደራው ጋር የደወልከው ቪው እንድታገኝ ነው። ነገሮችን ሆን ብለህ ነው ያወሳሰብካቸው አንተ እንጂ ባላደራው ጋር ሳትደውል እዚህ ነገር ውስጥ ባላደራውን ሳታነካካው ሳትከተው ቪዲዮውን ያየኸው መልእክተኛው ጋር ነው። እንደው አንድ ነገር ልጨምርላችሁ። ይሄ ላንተ በቂ ነበር፣ በቃ ከመልክተኛው ፔጅ ላይ ከመለቀቁ ባሻገር አይተኸዋል አይደል? እኔ መልክተኛው ባላለው እያለ ስላላቸው ቪዲዮን ብታሰማቸው ሰውየው ትንሽ ከቀልባቸው መለስ ሲሉ ነበር። እኔን ግን ማድረግ አልፈለግክ። ከዛስ ባላደራው ጋር ከመደወል በፊት፣ ምክንያቱም አንተ እርግጠኛ ነህ መልክተኛው እንደሆነ ያገኛቸው መልክተኛው መላይ እንደ ተለቀቀ የመልክተኛውን ስልክ አፈላልገት አገኘና መልክተኛውን ካዋራሁ በኋላ ምናልባት ባላደራው እዚህ ጉዳይ ውስጥ ይመለከተው ይሆን እንዴ ብለ ባላደራው ጋር ስትደውል ነበር። ቀላሉ መንገድ መልእክተኛው ጋር ስትደውል መልእክተኛው ያወራሃል። ስልክ ሰጥታቸዋል? አረ እኔ ስልክ አልሰጠዋቸውም ካለ፣ ታዲያ እኚህን አባት ማን ናጨረባቸው? እንደዚህ እንደዚህ እያሉ ኮ ነው። ሌላ ሰው አጮርብሯቸው ሊሆን ይችላል ብለ እንደ አንድ ጋዜጠኛ ፈተል ፈተል ፈተል አድርገ ነገሮችን ታመጣው ነበር። እኔ አንተ ከለቀከው ቪዲዮ የተረዳሁትና ያየውት ልንገርህ፣ መልእክተኛው ስልክ አልሰጣቸውም መልእክተኛው ስልክ አልሰጣቸውም። ለምን ምላችሁ ለምን መሰላችሁ? ባላደራው ብሎ ስልክ ስም ጽፎ ስልክ አይሰጣቸውም። ስንት መልካም ነገር የሰራ ሰው እንደዚህ አይነት የረከሰ ነገር አይሰራም፣ የረከሰ በጣም የወረደ ነገር አይሰራም። ሰርቶ ከሆነ ለፈረኔ አባባ ስልክ ጽፎ ሲሰጣቸው የተማርኩኝ ነኝ ብለዋል። አላረ ምናልባት ማንበብ ይችላሉ ባላደራው መልእክተኛው ባላለው እዚህ ጋር ሺ እሳቸው ላያስተውሉ ይችላሉ፣ እንለፈው ይህንን። መልእክተኛው ግን ባላደራው ብሎ ስልክ ጽፎ አይሰጣቸውም እና ማንጻፈው ታዲያ ካላችኝ አባባ ራሳቸው ጽፈውት ነው። ይህንን ስልክ ስልክ እየደወለ የሚያዋራቸው አካል አለ። እንዳይጠፋባቸው ባላደራው ብለው ስልኩን ጽፎ አስቀምጠዋል። የሚደውልላቸው ሰው ማነው ታዲያ? ባላደራው ነኝ እያለ እያዋራቸው ነው። ምክንያቱም የተደወለበት ስልክ እና እሳቸው የጻፉት ስልክ አንድ አይነት ስለሆነ ያንን ጽሁፍ የጻፉት ባላደራው ብለው እንዳይጠፋቸው ስልኩን ጽፈውታል። በቀይ ነው የተሰጠኝ ስልክ ብለው እሳቸውም ድርቅ አሉ። ስልክ መልእክተኛው ፔጅ ላይ ስልካቸው ስለተለቀቀ አካውንታቸው ፖስት ስለተደረገ የሆነ ሰው እየደወለ ቼክ ያደርጋቸዋል፣ የሆነ ሰው እየደወለ ቼክ ያደርጋቸዋል። ከዛ በሉ እንዲ ያስገቡ፣ እኔ ነኝ የሰጠሁት፣ እኔ ነኝ ያዋሯችሁ ብሎ ማለት ነው። አስገቡ ሲሉ አስገቡለት ያንን ሰው ያ ሰው በላቸው። የሆነ ሰምባዲ ነው ባላደራውም መልእክተኛውም አደሉም። የሆነ ሳምባሪ በልቷቸዋል። መጠንቀቅ ነበረባቸው እሳቸው ድንገት ዝም ብለው ብር አውጥተው ከመንትን ከማለት በፊት ላገኘህ ቦሌ አካባቢ ደላሎች ጓደኛ አሉኝ ምናምን ብለዋል። ከእነሱ ጋር ነው ሞለው ብለው ነበር እነሱን ማማከር ነበረባቸው። ይህንን አላደረጉም። የእሳቸው ስህተት እንዲበሉ አድርጓቸዋል። የበላቸው ግን ባላደረው መልእክተኛውም አደሉ። ኬዝ ክሎዝድ